ሰዎችን የማሳመን ችሎታው ነው። ይሄ ያልተነገረው የማሌዥያ ወጣት ዓለምን ያጭበረበረው የማሌዥያ ወጣት ታሪክ ነው። እንደምትወዱት ተስፋ እናደርጋለን ተከታተሉ። እና ይህ ሰው የተወለደው በ1981 በፈረንጆች በትንሽያ መንደር ውስጥ ፒኒያንግ በምትባል ማሌዥያ ውስጥ በምትገኝ ትንሽዬ መንደር ነው። ጆ ሎው የመጣው ሀብታም ከሚባሉ ቤተሰቦች ነው። እና እነዚህ የሱ ቤተሰቦችም ብዙ ኮኔክሽን አላቸው። ከልጅነቱ ጀምሮ የሆነ ለየት ያለ ፀባይ ነበረው። ይህ ልጅ በክፍል ውስጥ ምናምን የሚረብሽ የሚጮህ ተማሪ አደለም፣ ወይም ደግሞ ስፖርተኛ ምናምን አይነት ነገር አደለም። ግን ያለው ጊፍት ከሌሎቹ ይበልጥ የተሻለ ነው ሰዎችን ስለ ራሳቸው ጥሩ ነገር እንዲሰማቸው ማድረግ ይችላል። ኢምፖርት ጠቃሚ ሰዎች እንደሆኑ እንዲሰማቸው የማድረግ ችሎታ ነበረው። እና በሚገርም ሁኔታ ይህንንም ችሎታውን ከልጅነቱ ጀምሮ ነው መጠቀም የጀመረው። በ16 ዓመቱ ጆሎ ወደ ፕሪስቲጂየስ ሀውሮ ስኩል ወደሚባል እንግሊዝ ውስጥ ወደሚገኝ ትምህርት ቤት ወደ ለትምህርት ይሄዳል ማለት ነው። እና እዚህ ትምህርት ቤቶች ውስጥ ደግሞ የሚማሩ ልጆች አብዛኞቹ የነገስታት ልጆች የነዳጅ አውጪ ልጆች እና የወደፊቶቹ የዓለማችን መሪዎች ናቸው እዚህ ትምህርት ቤት ውስጥ የሚማሩት። እና ይሄ ጆሎ እንደሌሎቹ ሌሎቹ ኖርማል የሀብታም ልጆች አይደለም ካሉት ውስጥ በአቅም አነስ ያለ ልጅ ነው እና እዛ ሲገባ የሆነ እቅድ ይዞ ነው የገባው እና የህይወቱ ጅማር የሚጀምረው እዚህ ጋ ነው እና ወደ ህይወቱ ወደ ቀጣይ በሚሄድበት ጊዜ እዚህ ጋር የፈጠራቸው ኮኔክሽኖች ናቸው በህይወቱ ላይ ትልቅ ለውጥ ያመጡለት እና በዚህ ትምህርት ቤት ውስጥ ባለበት ጊዜ ጆሎ የተረዳው ነገር የትምህርት ግሬድ ውጤቱ ምናምን ሳይሆን ያተኮር የነበረው እዛ ትምህርት ቤት ውስጥ ካሉት ሰዎች ጋር ኮኔክሽንን ማብዛት ነበር እና በዚህም ሁኔታ እሱ ኖርማል ጓደኞችን መፍጠር ምናምን ሳይሆን ይዜ የነበረው አብዛኛውን ጊዜ የሚያደርገው እራሱን አላ በልዑል ወይም በንጉስ ልጆች እና በቢሊዮነር ልጆች ወይም ደግሞ ቀጣይ አልጋ ወራሽ በሚባሉ ሰዎች ነበረ ራሱ ይከብ የነበረው። እና ከነዚህም ሰዎች ውስጥ አንዱ የነበረው ራይዛ አዚዝ የሚባለው ወደፊት የማሌዥያ ፕሬዚዳንት የሚሆነው የእንጀራ ልጅ ነበረ ከነዚ ውስጥ። ከዚህ በተጨማሪም እነዚህ የሚድል ኢስት የሚባሉ የቢሊዮነር ልጆች፣ የሳውዝ ኤዥያን የሚባሉ ሀብታም ቤተሰቦች ልጆች እና አላ በጣም ሀብት ያላቸው ፎርቹን ያላቸው ቤተሰብ ልጆችም አብረውት ነበሩ። እና በሚገርም ሁኔታ ከነዚህ ልጆች ውስጥ ጆሎ ሀብታሙ አይደለም፣ ግን እራሱን ሀብታም እንደሆነ ያሳያቸዋል፣ ለማሳየት ይሞክራል፣ ሀብታም መስሎ ለመታየት ይሞክራል። ይህንንም የሚያደርገው ደግሞ እንዴት ነው? በጣም ትልልቅ የሆኑ በጣም ትልልቅ የሆኑ ፓርቲዎችን ይደግስ ነበረ። አንዳንዴ በጣም ውድ የሚባሉ ሌክዠሪ የሚባሉ መኪኖችን ይከራያል። ይህንን የሚያደርገው ኋላ የክላስሜቶቹን ለማሳየት ወይም ለመጎረር ምናምን ሳይሆን ፍሬንድሽፕ ወይም ኮኔክሽን ለመፍጠር ነበር ይሄ ኮኔክሽን ነው በኋላ ላይ በጣም ለነገሮች የረዳው እና ብዙ ጊዜ ኦፈር ያደርጋል ፌቨሮችን ኦፈር ያደርጋል እና ልክ እንደ የሚረዳ ጓደኛ መስሎ ይቀርባል እና ሌሎች አብሮት ያሉትን ሰዎች ስፔሻል ዋን እንደሆኑ እንዲሰማቸው ያደርጋል ይሄ ነው ወደ በኋላ ላይ በጣም የጠቀሙ ለሱ እና ልክ ሀሮ የሚባለውን ትምህርት ቤት ጆ ሎው ሲለቅ በጣም ትልልቅ ኮኔክሽኖችን ይዞ ነበር የወጣው። እና እነዚህም ሰዎች የወደፊቶቹ በጣም ፓወር ፕሌየሮች ናቸው። ትልልቅ የሆኑ የነዳጅ ማጣሪያዎችን የሚወርሱ ሰዎች፣ ባንከሮች እና የአስተዳዳሪ ልጆች ናቸው እና ከዛ ከሀሮ ከወጣ በኋላ ጆሎ ይህንን ስትራቴጂውን ይዞት ወደ ዋርተን ስኩል ኦፍ ቢዝነስ ወደሚባል ዩኒቨርሲቲ ፔንሲልቬኒያ ውስጥ ወደሚገኝ ዩኒቨርሲቲ ይሄዳለ። ከፍተኛ ትምህርት ይህም ደግሞ አብዛኛውን ጊዜ ቶፕ ቢዝነስ ስኩል የሚባል ነው እና በጣም የዓለማችን ትልልቅ የቢዝነስ ሰዎች የሚማሩበት ዩኒቨርሲቲ ነው እና ቀጣዩ ትልቁ በሱ ህይወት ውስጥ የመጣው ትልቁ እድል ይሄ ነው። ከዚህ በኋላ ነው የማጭበርበር ችሎታውን በደንብ ያዳበረው። እዚህ ነው ል ሀብታም ቤተሰቦች እንዴት ገንዘቦቻቸውን እንደሚጠብቁ እና እንዴት ነው ትልልቅ ኮርፖሬሽኖች ደግሞ አላ ቢሊየን ኦፍ ዶላሩን አክሮስ ቦርደር ከሀገር ሀገር እንዴት እንደሚያስተላልፉ የተማረው እዚህ ዩኒቨርሲቲ ውስጥ ነው። እና እንዴት ነው የፋይናንሻል ወርልድ እንዴት እንደሚሰራ የተማሩም እዚሁ ነው። በሚገርም ሁኔታ ከክፍል ውስጥ በጣም ጎበዝ የሚባል ተማሪ አይደለም ጆሎ ግን እሱ የተረዳው አንድ ነገር አለ። እሱ ምንድን ነው? ሰዎችን ከተቆጣጠርክ ገንዘቦችን መቆጣጠር አይጠበቅብህም የሚል አስተሳሰብ አለው። እና ከዛ በኋላ ምን አይነት ሰው ነው የሆነው? የፈለግከውን ሁን። ጓደኞቹ እና የፈለጉት አይነት ክለብ ውስጥ እንዲገቡ፣ የፈለጉትን አይነት ኢንቨስተር እንዲያገኙ፣ ወይም ፓወር ያለው ሰው እዚያ ውስጥ እንዲተዋወቁ ማድረግ የሚችል አይነት ስለሆነ በ2009 በፈረንጆች የማሌዥያ መንግስት የፈጠረው የስቴት ፈንድ ነበረ፣ ዋን ኤምዲቢ ዋን ማሌዥያ ዲቨሎፕመንት የሚባል የሀገሪቷን ደግሞ በፓወር ፕላንት በሪል ስቴት እና በመሰረተ ልማት ላይ ኢንቨስት እንዲደረግ ነበረ ማሌዥያን ወደ ሞደርን ወደሆነ የኢኮኖሚክ ጃይንት ለመቀየር ማለት ነው። ግን ከበስተጀርባ ጆሎ ያየው የተለየ ኦፖርቹኒቲ ነበር። ምንም እንኳን ዋን ኤምዲቢ በሚባለው ፖዚሽን ላይ ምንም አይነት ስልጣን ባይኖረውም ጆሎ ግን ከሃሮ እና ዋርተን በነበሩት ባፈራቸው ኮኔክሽኖች በእነዚህ ቢሊዮን ዶላሮች ላይ ለሚደረጉ ዲሲዥን ኢንፍሉዌንስ ማድረግ ጀመረ ማለት ነው። ይህንንም ማድረግ የቻለው እንዴት ነው? እራሱን እንደ ስምምነት ቶሎ መፈጸም እንደሚችል አይነት ሰው አድርጎ ራሱን በማቅረብ ነው። እሱም የሚያቀርባቸው ሀሳቦች ኢንተርናሽናል የሆኑ ፕሮጀክቶችን ወይም ደግሞ ጆይንት ቬንቸሮችን ዲል፣ በቃ ትልልቅ ዲሎች፣ በጣም ኮምፕሌክስ የሆኑ ዲሎች፣ ማንም አንደርስታንድ ሊያረጋቸው የማይችሉ አይነት ማለት ነው እና እነሱንም ለማገንዘቡን ለማጭበርበር ምንድን ነው የሚያደርገው? በጣም ትልልቅ የሆኑ የነዳጅ ካምፓኒዎችን ድርጅቶችን እነዚህ ታክስ ብዙ በማይከፈልባቸው ሀገሮች ላይ ያቋቁም ነበረ። ቨርጅን አይስላንድ፣ ሲሸልስ በመሳሰሉ ሀገሮች ላይ ማለት ነው። እና በእነዚህ ሀገሮች በከፈታቸው ፌክ ድርጅቶች እና ፌክ አካውንቶች ይሄ ዋን ኤምዲቢ ከሚባለው ማሌዥያ ፈንድ ላይ ቢሊዮን ዶላሮችን ወደ እነዚህ ድርጅቶች ፈንድ ማድረግ ጀመረ። በስዊዘርላንድ በሚገኙ ባንኮች፣ ሲንጋፖር በሚገኙ ባንኮች እና በአሜሪካ ባንኮች በኩል ማለት ነው። ከዛ በእነዚህ ድርጅቶች ስም ባጭበረበረው ከማሌዥያ ዲቨሎፕመንት ከዋን ኤምዲቢ ባጭበረበረው ገንዘቦች ብዙ ነገሮችን ማድረግ ይጀምራል ማለት ነው። እንደ ንጉስ መኖር ይጀምራል በሌላ አባባል። በጣም ውድ የሚባሉ አፓርትመንቶችን ማንሃተን ላይ ቤቨርሊ ሂልስም በሚባለው ካሊፎርኒያ ውስጥ እና ለንደን ውስጥ በጣም ውድ ውድ የሚባሉ ቤቶችን መግዛት ይጀምራል እና በጣም ከዚህ በተጨማሪ ደግሞ በጣም ውድ የሚባሉ አርቶችን መግዛት ይጀምራል፣ የፒካሶን እና የመሳሰሉትን አርቶች ማለት ነው። የሆነ ጊዜ ላይ የ250 ሚሊዮን ሱፐር ምንድን ነው ትልቅ ጀልባ ይገዛል። ከዚህ ሁሉ በላይ ግን ለጆሎ ትልቁ ኦፕሴሽኑ የነበረው ፌም ነው። ይህንንም ሀብቱን በመጠቀም በጣም ትልቅ የሚባሉ የሆሊውድ ስታር ከሚባሉት ከነ ሊዮናርዶ ዲካፕሪዮ ከነ ኪም ካርዳሽያን ከመሳሰሉት ጋር መቀራረብ ይችላል። እና ከእነሱም ሰዎች ጋር በደንብ ለመቀራረብ ሲል በጣም ትልልቅ የሆኑ ፓር በሰዎች ወይም በትልልቅ ባለሀብቶች ላይ እምነትን ለማሳደር ነው። እነዚህን ነገሮች የሚያደርግ ራሱን በታዋቂ ሰዎች እና በሀብታም ሰዎች በጣም ይከብ የነበረው ማለት ነው። ሰዎች እና ሰዎች ያምኑት ነበረ፣ ምክንያቱም በጣም ከትልልቅ ሰዎች ጋር ይታይ ስለነበረ፣ በሚያደርገው ነገር ሳይሆን አብሯቸው በሚታያቸው ሰዎች ምክንያት ማለት ነው እና በ2015 የዎል ስትሪት ጆርናል ጋዜጠኞች የሆኑት በአይኤምዲቢ ፋይናንስ ላይ ጥርጣሬ ስላላቸው ምርመራ ማድረግ ይጀምራሉ። ከገንዘቡ የት እንደሚገባ አይታወቅም እና ሁሉም አካውንቶች ደግሞ ወደ ጆሎ ነበረ ይጠቁሙ የነበረው እና በዚህ ምርመራ የተገኘው ነገር ምንድነው? ወደ አራት ነጥብ አምስት ቢሊዮን ዶላር የሚያክል ገንዘብ መዘረፉን ያረጋግጣሉ ማለት ነው። ልክ ይሄ ጥናት በወጣ ጊዜም ዩኤስ ዲፓርትመንት ኦፍ ጃስቲስ ትልቅ በሀገሪቷ ታይቶ የማይታወቀውን ትልቁን ኢንቨስቲጌሽን ይጀምራል ማለት ነው። ይህ ቅሌት እንደታወቀ በማሌዥያ ውስጥ ትልቅ የሆነ ተቃውሞ ይከሰታል ወይም ይፈንዳል እና በዚህም ተቃውሞ ምክንያት ፕራይም ሚኒስተር ነጂብ ረዛክ ወይም ደግሞ ጆሎ ይህኛው ፈንድ እንዲቋቋም ያማከራቸው ፕሬዚዳንት ለአስራ ሁለት ዓመት የሚያክል በእስር ቤት ይፈረድባቸዋል እንዲቆይ ይፈረድባቸዋል ማለት ነው። ከዛ በሚገርም ሁኔታ ግን ይሄ ሁሉ ነገር ሲሆን አንድ ሰው አልተገኘም። ጆሎ እስከዚህ ሰዓት ድረስ ያለበት ቦታ አይታወቅም እና ኢንተርፖል ባለበት እንዲያዝ ብሎ የእስር ትዕዛዝ አውጥቶበታል እና በዚህ ሰዓት በኢንተርፖል በጣም ከሚፈለጉ ወንጀለኞች መካከል አንዱ ጆሎ ነው ማለት ነው። እና ኢንተርፖል ቻይና ውስጥ እንደተደበቀ ያምናል። በዚህ ሰዓት ቻይና ውስጥ እንዳለ ያምናሉ ወይም ይገምታሉ። እና በሚገርም ሁኔታ ይህኛውን ፈንድ ሬዝ እንዲያደርግ የተባበራቸው ወይም ደግሞ ሄልፕ ያደረጋቸው የአሜሪካን ትልቁ ባንክ ጎልመን ሳክስ የሚባሉ በዚህ ስካንደል ወይም በዚህ ቅሌት የተነሳ ወደ አምስት ቢሊዮን ዶላር እንዲከፍል ይደረጋል ማለት ነው። ይህንን ታሪክ ከወደዳችሁት ቢሊዮን ዶላር ዌል የሚል መጽሐፍ አለ በዚህ ታሪክ ዙሪያ የተጻፈ፣ እሱን እንድታነቡት እመክራችኋለሁ። እና ቪዲዮን ከወደዳችሁት ሼር፣ ላይክ፣ ሰብስክራይብ ማድረጉ እንዳረሱ፣ ወይም በቀጣይ እንዲሰራላችሁ የሚፈልጉት ሰው ታሪክ ካለ ኮሜንት ላይ ያስቀምጡልን። በተመሳሳይ ቪዲዮ እስክንገናኝ ድረስ በሰላም ቆዩ።